አትረብሸኝ እኔ ሰው ፊትም ሌላ ነገር አልፈልግም እኮ አራሙ ግን አይመጣውም ምን እኮ እሺ ዞር በልልኛ ቪዲዮ

ወይኔ ኪያ፣ ምንድን ነው ምንድን ነው? ሲጀመር እኮ ልጁ ከአንቺ ጋር ሲሆን እና ከእኛ ጋር ሲሆን የሚያራምደው ሙድ ልክ አይደለም እኮ። ሙዱ ምንድን ነው ንገረኝ እስኪ? ያቆ እራሱም ሲጀመር እኔ ሲጀመር አንቺ እኮ ለእሱ ተደረፈሽ፣ እየዘነዘርሽብኝ

እኛ በጣም ኪያም ደህና ነው ያገኛቸዋል። ነው ቆይ መጀመሪያ ነው ልጨርስ። ዛሬ እንግዲህ እኔ ስለሆነ መግቢያውን እንትን ያልኩት በደንብ ሰላም ላችኋለሁ። ያለፉት ሁለት ቪዲዮ ላይ እረስቻችኋለሁ፣ ይቅርታ። እና አሁን ራሴ ስለሆነ መግቢያውን እንትን ያልኩት በደንብ ሰላም ላችኋለሁ። እንዴት ናችሁ? ነው ደህና ነኝ አልሐምዱሊላህ። እንግዲህ ብቻ ዛሬ በአዲስ ነገር ከች ከች ከች ብለናል ማለት ነው። ከኪያ ጋር ስንገባ የሆነ ተንኮል አለ ማለት ነው። ትናንትና የተሰራብኝን ተንኮል ታውቁታላችሁ እና ስለዚህ ያንን ተንኮል ለመመለስ ነው እቅዴ ማለት ነው። ስለዚህ ይህን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት። ዛሬም እንግዲህ ተንኮሌ ላይ የሚተባበረኝ ኪያ ነው። የዛሬው ለየት ይላል ማለት ኪያ ባይዘይ ሚስኪን ልጅ ነው እና በቃ እንዴት ልበላችሁ ጸባዩ ምናምናም በጣም ነው ደስ የሚለው እና ልንጣላ አንችልም እኔ እና ኪያ። እና ዛሬ ምን ሰራው ግን በፈኪ ምክንያት እንደተጣላ አድርጌ ነው እና ሰላም በላቸው፣ ናፍቀው በቃ በቃ ይሄ ልጅ በጣም ነው እና በጣም ነው የምትመቹኝ ምናምን ነገር እና በደንብ ላይክ አርጉ፣ በደንብ ሰብስክራይበራችንም ይደግ። እና ምልላችሁ ነው መሰላችሁ ቢዚ ይሆናሉ፣ በስልክ ሲደወል እና አንዳንድ ጊዜ እንደዚህ እየዘጉ ነው። እና መሰላችሁ ዛሬ ለላችሁ ፈኪ ዛሬ አዲስ ነገር ፕላስ ደግሞ ጂም ከጀመረ በኋላ ቦዲ ቢልደር ሊሆን ነው መስቂያው በቃ ደስ አህሙ በጣም ብዙ ልብስ አለውና ጂም ከጀመረ በኋላ ሳፋ የጠበበው ነው። ስለዚህ ተስፋ እኔ ጂም ያለኝ ለዚህ እና፣ ስራ አሪፍ ነው ጂም መስራት ብራዘር። እና ፈኪ ባይ ዘበ ፕራንክ ላይ ለም ቤት እንትን ማንደጃ ክብሪት ለማንኛውም እድ ቤተሰቦች ፈኪ ጠርተናታል፣ እየመጣች ነው። ቤቱ ጋር እንደምትመጣ አናቅም። በዚህ ጋር አትመጣም። ይሄ መኪና ማቆሚያ ስለሆነ የሰው መግቢያ በላይ ነው፣ በላይ ነው። ስማ ቪዲዮ ልንሰራ ነው አሁን። እንዴት መሰል ድንገት ካያህል ማለት ነው። እኔ እናንተ አሁን ካሜራማን አዲስ ነው የመጣው። ስለዚህ ከዛሬ በኋላ አትቀርጸኝም ነው ማለት? እሺ በቃ ላይ አልፈልግም ምናምን። አሁን አንተ ከወዲያ ነው እሺ የምትጀምረው። እኔና እሷ መተን ምናምን ትክክለሽ ይወራሽ ምን ማለት በቃ አንተ ላል አንተ እንደዛ ስለሆነ በደንብ ተዘጋጅበት። ፕራንክ ለቆ አቆናቹዋሉ መምታት ከቻል ሰምታችኋል። ብቻ ልቧን ነው የምናንጠለጥለው። በቃ የሌለ ነው። ከፍ ዝቅ፣ ከፍ ዝቅ ነው የምናደርጋት ማለት ነው። አይ እና በቃ እሷ መጀመሪያ ያው ኦልሬዲ ሁሌ ኪያ ስለሆነ የሚቀር ከእኔ ጋር የሚመጣው ኪያ ስለሆነ ስለማታቀው የታልክያ ማለቷም አይቀርም። ብቻ ስማ፣ ልክ እንዳቆየ አልሬዲ ማውራው ነገር ስለሌለ ዝም ብለህ ቤተሰብ ሰላም ምናምን እያለን ትመጣለሽ። አንተ ልጅ ከፊት ለፊት ሄድ። በቃ አልፈልግም ምናምን ብዬ እጀምራለሁ ማለት ነው። ኧረ ምናምን በቃ ውዝግብ ነው። ኪያ እንዳንጣላ ማለቷ አይቀርም። ስለዚህ እንትን በል፣ ስለዚህ ሳትመጣ እንደብቅ። ቶሎ በላ፣ በዚህ ከመጣች ተበላ። መጣች። ውድ ቤተሰቦች እንግዲህ ፈኪን እየጠበቅኳት ነው። እየመጣች ነው፣ እየመጣች ነው፣ እየመጣች ነው። ጋይስ እየመጣች ነው። ካሜራማን አሳይ ዘምቦሌ ሁሉ ሰላም፣ የኔ እናት ዛሬ ቪዲዮ ጀምር። የጣበኩሻ ምንድነው? ለዛ ነው እንደዚህ ያማረብሽ። አምርብኝ? አዎ፣ ካማረባት ምንም በቃ

እኔማ ስልሽ እኔ ጋ እስክትደርሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምናላችሁ ወዳጅ ፋሚሊዎቻችን፣ እኛም ደህና ነን አልሐምዱሊላህ። ዛሬ እንግዲህ በአዲስ ነገር መተናል። ከዛ በፊት ትናንትና በጣም ነው ያቃጠልሽኝ። ሰዎች ጎበዝ ብለውኛል። አይ የምር ግን ለማንኛውም በዚህ አጋጣሚ እኮ ብዙ ሰው ግን እየፈለገልኝ አሁን አዩ በቃ ትናንትና አዩ ለምን መሰለሽ እኔ እኔ ሰው እንዲፈልግልኝ አደረኩት እኔ እኮ አሉ ነፍ ናቸው እኮ በጣም ብዙ ናቸው እኮ በነገራችን ላይ ግን ለአንቺ ድል እየሰጠው ነው ድሉን

ነው ችግሩ ምንድነው? ነው ኪያ እንዴ፣ ምን አደረኩ? ከጠፋሁ ሶሪ አልኩህ አይደል? እንዴ ቆይ ችግሩ ምንድነው? አንተ ቪዲዮ እየሰራው ነው አይደል? ለምንድን ነው የምትከተለኝ? ሌላ ስማ ኪያ አትረብሸኝ። እኔ ሰው ፊትም ሌላ ነገር አልፈልግም እኮም ግን ምን እኮ፣ እሺ እሺ ምን? ዞር በልልኛ። ቪዲዮ እየሰራሁ ነው እኮ። ሶሪ በልልኛና አንተ በቃ ሶሪ አልፈልግም። በቃ ዝም በይ አንቺ። እኮ አይደለም ፈኪ ቪዲዮ ጀምረን። አንተ አሁን ከፈለክ ችግር የለውም አሁን በመታኝም ጻፍ ነው ወይ የምትፈልገው እኔ ነገር ብትመታኝም እኮ አሁን ነው ስራዬን እኮ ችግር ፈኪ ባንቺ ምክንያት ነው። አንቺ ከመጣሽ በኋላ ነው ልጁ እንደዚህ ሆነ እና እኔ ምን አልኩ? እሺ አሁን ሄደው ቪዲዮ የሚያምርባችሁ በጣም

እሷ ከመጣች በኋላ ለምን ትቀያየራለ ነው ሲጀመር? እና እሷ ይታ ሲጀመር በፈኪ ምክንያት ነው።

እግዚአብሔር ነው ያከረዘ። አንተ ትግስቴን እየተፈታተንክ ጌታን፣ ከፈለከኝ እንደፈለክ ታደርገኛለህ እንጂ ያልሰማ አንተ ነው ማረም። አንተ ዞር በል በይው፣ ፈኪ፣ ዞር በል በይው።

ካለ ጥፋት የታሪያ ምን ምንም ቪዲዮ ጨርስና ምናምን እናወራለን ብሎ ነገር የለም። እኔ ካልሰራሁ ደግሞ እዚህ ጋር መጀመሪያ አውርተን ካልተፈታ ቪዲዮ አይቀረጽም። ሲጀምር ቆይ፣ ችግሩ ምንድን ነው የሚፈልገው? ለምን ነው አንተ ፈኪ ፈኪ የምትለኝ?

አረካ ነው። አይደለም ስም ያይደለም እኔ አንቺ ላላ መስኮር ፈልጌ ነው እንጂ አሁን የምር ይጣላ ነው። አንተ አንተ ከኔ ጋር አንተ ምንድን ነው አፍ እንደ ምን አንቺ ጂም ሰራው ብሎ ምንድን ነው አፍ መካፍተው ከኔ ጋር እንቺ አይደል ፕራንክን አማን ወላሂ እንደዚህ በእሱ ምክንያት ነው አይደል እንደዚህ በራሱ ምክንያት ወላሂ ያዥው አንቺ አገባ አላገባ እንዴ ያጂ ያጂ ነው።

ለማንኛውም ውድ ፋሚሊ ተሳክቶልናል ብዬ አስባለሁ። ትላንትና እንዳማርብሽ ትላንት እንዳማርብሽኝ አሞኛል እያልኳቸው ይሄኛውን እግሩ አስጠብቅ በዚህ ሰሚ ሰሚ እኮ አይደለም የሱ ሐሳብ ነው። ሐሳቡ የሱ ነው። ባይ ዘ ወይ እግዚአብሔር ልበቀላ ፈልጋለሁ ማለት የምር ፈኪ ምን ፈኪ ምን ፍራንክ ይማረጋ። እኔ አንቺ አንቺ በቃ ሐኪም እንደዚህ ብራንድ ምን አይነት ነው ታውቃላችሁ? እና ቁርስ እና ምሳ በል እንጂ ምሳም፣ እሺ ምንም ይሁን ስንበላ ብቻ። ስለዚህ ነገር ነው የሚያወራው። በምግብ የተጣላችሁ ነበር የመሰለኝ። በምግብ ነው ነው ሲቆጣ ሲናደረች ስለማለቅ ያክል ነው። ልጅ ባህሪ አላውቀውም።

ለማንኛውም ውድ ቤተሰቦች እንግዲህ ፕራንካችን ተሳክቶልናል። ካሳ ለማ በጥፊ ለተመቶት ነው የሚገባኝ። እቺ ልጅ የሆነ ነገር ባደረግና ካሳ ያለች ስታከስረ ነው ካሳ። ለእሷ ላለመክፈል ብለን ማለት ነው ጋይዝ። ብዙ ነገር ልንተው ነው የምሬ ነው ምልሽ። እና ውድ ፋሚሊ ለማንኛውም ተሳክቶልናል፣ አግኝተናታል። የዛሬ ቪዲዮአችን ይሄን ይመስላል። እኔም ፕራንክ ማድረግ ዋጋ ያስከፍላል። ቡዲ ደግሞ ደሞ አንበሳ የሌለ ነው እንትን ያለው። ለማንኛውም ውድ ቤተሰቦች በቀጣ ቪዲዮ እስከምንገናኝ ቪዲዮ